እንቅልፍ መጥቶብሽ ነው እንዴ? ተኝታ ነበረ። ሜላቲ እንዴ ነሽ? ሰላም በይ። ምን ነው እንዴ? እንቅልፍ መጥቶብሽ ነው እንዴ? ተኝታ ነበረ። ሜላቲ እንዴ ነሽ? ሰላም በይ። ምን ነው እንዴ? ባይዘው ጋይዝ፣ ለምንድን ነው የራሳችን ቋንቋ እያለ ኖርማል ነው የሚለውን ቃል የምንጠቀመው? እንደ በቃ መደበኛ ነው ነው ማለት ያለብን። ማን ዛሬ እንዴት ነበር? መደበኛ ነው እባክሽ። ማን ያስከፋዎች? እንደ ኖርማል ነው ሳይሆን መደበኛ ነው። ምን ነካችሁ እናንተ? ወንዶች ተስፋ ቁረጡ። የበርካታ ኢትዮጵያውያን ወንዶች ክራሽ የነበረችው ፍናን በነገው እለት ማለትም እሑድ ወደ ቤቷ ሽምግልና እንደሚላክም ተነግሯል። ያው ሁላችሁም እንደምታውቁት ማሪ ማሪ በሚለው ዘፈን ወደ ህዝብ ከወጣ ጀምሮ የበርካታ ኢትዮጵያውያን ክራሽ እንደነበረችም የሚታወስ ነው። ነገር ግን እለት እሑድ ወደ ቤቷ ሽምግልና እንደሚላክም ተሰምቷል። እዚህ ጋር እንደምትመለከቱ ፍናን ኢንስታግራም በርካታ ተከታይ ካሉ አርቲስቶች አንዷ ስትሆን እዚህ ጋር እንደምትመለከቱት ወደ አንድ ሚሊዮን የሚጠጋ ተከታይም አላት። ፊናንም በአሁኑ ሰዓት በኢትዮጵያ ውስጥ በማስታወቂያ ከፍተኛ ገቢ የሚያገኙ አርቲስቶች አንዷ እንደሆነችም ይነገርላታል። በነገራችን ላይ ማሪ ማሪ የሚለው ዘፈን ከወጣ እነሆ አስር ዓመትም ሞልቶታል። በዚህ አጋጣሚ ፍናን እንኳን ደስ አለች ለማለትም እፈልጋለሁ። ወንዶች ግን ካሁን በኋላ ተስፋ ቁረጡ ለማለትም እፈልጋለሁ። በዚህ ጉዳይ ላይ ተጨማሪ መረጃ የሚሰማን ከሆነ የማሳውቃቸው እኔም ብቻ ነው። ከሰሞኑ ያልገባኝ ፕሩር ከለር ምንድን ነው? እስቲ የምታውቀው አስረዱኝ ና እኔ የምቀላቀለው የሴቶች ጉዳይ ከሆነ እኔም ፕሮፋይል ላድርገውና፣ አልገባኝም ፕሩር ከለር ምንን ያመለክታል? ኮመንት ላይ ስቲ ንገሩኝና እኔም ልረዳ። አመሰግናለሁ።